ሰይድ የመጣሁት እሱ ምንድን ነው ሰይድ እንግዲህ፣ በቃኝ ሰለቸኝ፣ ልጆችን አሳየኝ አለ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም፣ እሱም ላያዳግመኝ ቃል በተመልካቾች ፊት ቃል እገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው። አርግ ያልኩትን ነገር ካደረገ ነገውኑ ወስጄ ልጆቹን አሳየዋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ሰላም ሰላም፣ እንዴት ናችሁ በያላችሁበት? ብዝት ብዝዝት ይበልልኝ ሰላማችሁ ማለት ነው። ዛሬ አንድ ቪዲዮ አይቼን የመጣሁት እሱ ምንድን ነው፣ ሰይድ እንግዲህ በቃኝ፣ ሰለቸኝ፣ ልጆችን አሳየኛለሁ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም፣ እሱም ላያዳግመኝ ቃል፣ በተመልካቾች ፊት ቃል እገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው፣ አርግ ያልኩትን ነገር ካደረገ ነገውኑ ወስጄ ልጆቹን አሳየዋለሁ። ባልታረቀው እንኳን ልጆቹን በፈለገ ሰዓት አሳየዋለሁ ማለት ነው። ይሄ የእኔ ቃል ነው። ቃል አይታጠፍም። በእናንተ ፊት ቃል ገብቻለሁ። ግን አድርጌ ያልኩትን የሚያደርግ ብቻ ከሆነ ማለት ነው። የምፈልጊውን ንገሪኝ አደርጋለሁ ብሏል እራሱ ማለት ነው። ወጥቶ እኔ የምፈልገው እናገራለሁ ማለት ነው። ግን ከዛ በፊት ማለት ነው ቪዲዮን እያየው አዩ ያወራችው ነገር በጣም ስላሳ ቀያኝ እስኪ የእሷን ቪዲዮ እያየውኝ ምን ነበር ነበር ያለችው። ወደ የመን እንግዲህ ሰይድን ተከትላ ልትሄድ ነበረ ማለት ነው እና ሰይድ እኔ እዛ እያለው ሰይድ እኔ አልመጣም። ሰይድ እኔ ጋር ሲመጣ እሷ ደግሞ በድሬዳዋ በኩል ምናምን አድርጋ ሄደች ማለት ነው። እንግዲህ አዩ ምን አለች እንግዲህ ማለት ሰይድ አውቆ ለመሾድ ፈልጎ ነው። እሱም ብሏታል ግን፣ እሱም ብሏታል ግን፣ እኔ ምንድን ነው መሰላቸው እንግዲህ እኔ በእርግጥ በባህር አልሄድኩም እኔ ስሄድ ኮንትራት ነው ማለት ነው የሄድኩት፣ ከዚህ ከኢትዮጵያ ከየመን ከኢትዮጵያ በመጀመሪያ ጊዜ ሰወጣ የሄድኩት ማለት ነው ኮንትራት ነው ማለት ነው። ግን በባህር የሄዱ ልጆች በጣም ብዙ ጓደኛዎች አሉ ማለት ነው። ለምሳሌ አንዷ ሀዋ ናት፣ በጣም የቅርብ ጓደኛ ናት ማለት ነው። ሌላ ደግሞ በጣም ብዙ ልጆች አሉ፣ በባህር የመጡም አውቃቸው እዛ። ስለ ባህሩ የሚነግሩኝ እንግዲህ በወሬ፣ እንደዚሁም ደግሞ በሚዲያም የምናየው ነገር ነው። እና ምንድን ነው ያለችው። እሷ እኔ ልመጣ ነበረ አለች። ከዛ ደላለውን አናግረሽው ለኔ 3400 ምን ማለት አለች። ኦኬ 3400 ከዛ በላይ የሚከፍሉ አሉ መሰለኝ፣ እስከ 100 ሺ፣ እስከ 200 ሺ ምናምን ብዙ ገንዘብ የሚከፍሉ አሉ፣ እንደዛ ማለት ነው። ግን እየተደበደቡ መሰለኝ እዚህ ነገር የሚከፍሉት ማለት ነው። ከዛ በላይ ከፍለው ብዙ ዋጋ ከፍለው ነው እስከ ሰውዲ የሚገቡ ሲናገሩ በጣም ይሰቀጥጣል ማለት ነው። እና ግን ባጭሩ ምንድን ነው ያለችው፣ መርከቡ መርከብ ነው ጀልባ ነው ስን ጀልባ ይቅርታ፣ ጀልባዋ ስላልሞላች አለች ሳምንት ጠብቄ ብለውኝ፣ እኔ ከፍዬ ሙሉውን ከፍዬ እሄዳለውኝ ብያለውኝ። በመጀመሪያ ደረጃ እንደው እንደ እውነት ለመናገር አሁን ስደተኛ ጠፍቶ ነው የሚሄድ ጀልባ ምናምን ስላልሞላ የተባለው እንደውሽ ስደተኛ ጠፋ እውነት ነው ቢባል እንደው አሁን ደላላ ነው፣ አንቺን ሙሉ የጀልባ ከፍለሽ ጀልባ ነው እቺ፣ ዶኒዋ ዶኒዋ፣ ትንሿ ጀልባ ማርከ አዎ፣ የሷን የሷን ከፍለሽ የሚወስድሽ እዛ ጉሮሮሽ ላይ አንቆ ነው ብሩን የሚቀበልሽ ወይ ደግሞ እንደዚህ ጥቅልል አርጎ ባህር ውስጥ ይከተሻል። ግን በጭራሽ አዩ ያወራችው ነገር ውሸት ነው። ፈጥራ ያወራችው ነገር ነው። እንደውም ደላላ ተብየውን ራሱ ራሱ አቃጥረው ወይ ደግሞ እንደዚህ በል ምናምን ብላ ለመሄድ አካሳቢዎች አይ፣ እንትና ለምን አብሯት ሄደ ያሱ፣ እንደውም ለምን አብሯት ሄደ የሚለው ነገር ማለት ነው። ለዚህ ለምን ብቻውን ጉዳይ ካለበት ለምን ብቻውን አልሄደም? ለምን ካዩ ጋ ሄደ? እሷስ ደግሞ ለምንድን ነው ላያሱ የነገረችው? ለምን ደላለው ድረስ እሱ አብረደ ምናምን፣ ይሄ ጓደኛ ከይመጥፎ ምናምን። በቃ እኔ ነገር ምንም ደስ አላለኝም። እኔ የተሰማኝን ነው የተናገርኩት። እኔ ምንም አደርጉም ግን የተሰማኝ ነው። ለማንኛውም እስኪ ቪዲዮ ቪዲዮ እና እዚህ ጋ ምን እንዳወራች አብረን አስተያየት እንሰጣለን፣ እንደተለመደው ማለት ነው። እንግዲህ ስራዬ ነው፣ ሪያክሽን እየሰራሁባቸው። በልታ ጠጥታ ያላወፈረች ሴትዮ ላለመውለድ መርፌ እየተወጋች ነው የከሳችው። ያስከሳት መርፌ ነው። መርፌ እየተወጋች ነው የከሳችው። ወሊድ መከላከያ መርፌ እየተወጋች ነው

ስመኛኝ ጣልቻ አይደለም። በኔ ንዴት ቢያንስ እናቷን እንዴት ነው እንዲመስል ብላ ተናደ ልጆችን ይዛል እንድመጣ ያንተ ጭንቀት ነው ሁሉ ያደረስ እንጂ እኔ ዛሬ ዛሬ ከፈለክ ሄዳ አስመርምረኝ እቺ ልጅ መዳኒት ውስጥ ታለች ብለ አይክ ቢት ታወቃለ አይደለ እ ቡወቀክ ሞይ እዚ ወይ እዚ ነው አይደለ ያጥይ ቦታው ቦታው በመናወቅሽ ቃሉ ጓደኞች ሲወጉ ይሄው እዚህና እዚህ ነው አይደለም? የሚወጋው እዚህ ደግሞ ከተጠራጠር ከኪ ቤት አንተ የምታውቀው ጓደኛ ጋር የከሳችሁ፣ የእናንተ ስድብ ነው የነሱ ስድብ ነው ሌላ የሚያከሳኝ በቃ፣ ሌላ ምን አለ ደግሞ? አልሀምዱሊላህ አልከሰው። ምን አንቺ አስበሽ ተጨንቀሽ ለእኔ ልጆች እንዲገኙ ተጨንቀሽ ከሳሽ

ትርፌ ትርፌዋ ነፍሳኔ ማራትና ጭልጥ እያደረገች አልጠጣ አልበላ ደርቄ እንደዚህ። በነገራችን ላይ እኔ በህይወታቸው ውስጥ አያገባኝም፣ ግን መርፌ ብቻ አይደለም ሰው ሴቶች መድኃኒት ግዴታ አኪም ቤት ሂደው መርፌ መወጋት የለባቸውም ላለመውለድ መርፌ ሳይወጉም አለመውለድ ይችላሉ። ስለዚህ አዩ የተማረች ነች። ምንም ነገር ሳትጠቀም እራሷን እንዴት መከላከል እንዳለባት ታውቃለች ማለት ነው። ስለዚህ እኔ እንደዛ ነው የማስበው። መርፌ አለመወጋቷ ምንም ነገር አልወሰድኩም ማለቷ እንትማማበታለሁ። ምክንያቱም እና ለማንኛውም እንግዲህ እናንተ ምክንያት ነው የከሰውት። ሱመያ የኔን ስድብ አይታ ተናዳ እንድትመጣ ፈልጌ ነው ምናምን አልሽ ማለት ነው። አትፈልጊም እኮ አየሁ፣ እውነት አትፈልጊም፣ አንቺም አትፈልጊም፣ እኔም አልፈልግም ማለት ግዴታ እኮ የለብሽም። አሁን ለምሳሌ እኔ ሰይድ አንቺን አይቶ ጭርጭር ብል ካላገኘኋት ኡ ቢል ማለት ነው። ከነ ጭራሹ ሄድልኝ አልፈልገም ነው እንጂ የምለው እኔ በውስጥ ይርድብን እያ እያናድሽ እውነት ለመናገር ማለት ነው፣ ሀሳብ ሳይሆን እውነቱን ድንገርሽ ቅናት ነው እንደዚህ የሚያደርግሽ። በቃ ቅናት። በነገራችን ላይ ቅናት ሲበዛ አረቦች ሀወስ ይሉታል ማለት ነው። በአማረኛ ምን አይነት ቃል እንዳለው አላውቅም። ምናልባት እብደት፣ አይ እብደት ማለት አይምሮ የሳተ ሰው ነዋ። አላውቅም፣ ግን ሀወስ ይሉታል። በቃ በጣም ከቅናት ከቅናት በጣም ሲብስ ኦቨር ሲሆን፣ በቃ ቅናት አንዳንዴ እኮ በሽታ ነው እኮ በነገራችን ላይ ወላይ በጣም ቅናት በሽታ ነው። ቅናት ያለባችሁ ሰዎች ወደ ላይ የራሳችሁን ከቅናት አስ እንትን ማለት አለባችሁ። ለምን ማንኛውም ሰው በሚወደው ሰው ይቀናል፣ ግን በጣም ይሄ አለ አይደለም፣ መብላት መጠጣት እስከማትችሉ ድረስ መክሳት፣ ሰውነታችሁን እስከ መክሳት የሚያደርሳችሁ በቃ ሰላማችሁን፣ ውስጣችሁን በጣም የሚረብሻችሁ ከሆነ ይሄ በጣም ኦቨር የሆነ ስለሚሄድ መቀነስ አለባችሁ። ለምን በጣም መጥፎ ነው። ለምን ይመስላችኋል? አንዳንድ ሰው ብድግ ብሎ በቅናት የሚገለው ማለት ነው። ሰውን ያንን ሰው ስለወደደው አይደለም። ስለሚወዳት ወይም ደግሞ ስለምትወደው፣ በነገራችን ላይ ብዙ ጊዜ የሚሆነው ያው ወንድ ልጅ ያፈቅራታል ያችን ሴት ይገላታል፣ ነው እንጂ ሴቶች ሲገሉ እስካሁን ያሰማውን በነገራችን ላይ ካለ አላውቅም። ግን ብዙ ጊዜ ለምን ይመስላችኋል አንድ ወንድ አንድን ሴት የሚገለው? ያችን ሴት ስለወደዳት አይደለም የሚገላት። ከልብ የሚያፈቅር ሰው ከእውነት የሚወድ ሰው ማለት ነው ሲፈጠር አይገልም። አይገላትም ለምን በቀጥ እንድትኖርለት ስለሚፈልግ ማለት ነው ግን የሚገላት ስለሚያፈቅራ ሰው ስለሚቀና ነው አንዳንድ ሰዎች በጣም ከቀና ስለሚወዳት ነው ይላሉ አይደል ስለሚወዳት አይደለም የሚቀናው ስለሚወዳት ሰው ቅናት በሽታ ስላለበት ነው የቅናት በሽታ ያለበት ሰው በጣም ኦቨር ቅናት ኦቨር ከሆነ ከምን ላይ ይሄዳል ጸጥ ከማድረግ ላይ ይሄዳል ማለት ነው ቅናት ኦቨር ከሆነ ደግሞ ፍቅር የሚባል ይጠፋል በነገራችን ላይ በጣም ቅናቱ ምንም ነገር የማያንቀሳቀስ ከሆነ ማለት ነው። በቃ ምንም ሴቷን አይወዳትም። በራሱ ዝም ብቻ ነው የሚመረው። ያቺ ሴት ምንም ነገር እንድታደረገ አይፈልግም። በቃ ለምን? አይምሮ ቅናት ስለተቀጣጠረው ማለት ነው። ስለዚህ ከራሴ አይደለም ከብዙ ነገር ስሰማ ማለት ነው፣ ቅናት በጣም ኦቨር ከሆነ ፍቅር አይደለም። በጣም የሚቀናባችሁ ሰው ካለ ስለሚወዳችሁ ሳይሆን ማድረግ ስለሚፈልግ ነው። እኔ ተጠንቀቁ። እንደምሳሌ ልክ ለምሳሌ አዩ፣ አሁን ቅናት ነው እንደዚህ ሰውነቷን የበላት ማለት ነው፣ እንጂ ሀሳብም አደለም አታስብም። ለምን እንደማፈልግ በጣም አግኝቻትም ስላየውኝ ስላየዋትም ከአንድም ሁለቴ ስላገኘዋት በዚህ ማህል እኔ ስላየዋት ማለት ነው። እኔ እሷ እኔና ሰይድ ሁልጊዜ ዱዓ ነው የምታደርገው እኔና ሰይድ እንዳንገናኝ ማለት ነው። ከሰይድ ጋር የምታስመስለው ነገር ነው ግን እኔ ደግሞ ምንድነው፣ እራስሽን አበረታተሽ በአጭሩ ሳይድ፣ እኔ ከልጆች ጋር ያለን ነገር አልፈልግም። ከሚስት ጋር ያለን ነገር አልፈልግም። እኔ አልችልም። የምችል መስሎ ነበር አልችልም በይ፣ ሰላም ልታገኝ ለራስሽ ነው። እኔ ለማንኛውም እንግዲህ ሳይድ ለእኔ ማስጠንቀቂያ የሰጠበትን ቪዲዮ ወደ መጨረሻው ተዳርሰናል ማለት ነው። እሱን እናያለን። እኔም ለሳይድ ቺ እንደዚህ ሰይድ ከሀገር ወደ ሀገር ጥሏት እየሄደ ብመጣ ራሱ በምን ታሳድገኛለች ብሎ ተጠራጥሮ፣ ዝም ብለህ አንተ አካውንት ውስጥ ክተት አንቺ የምታስብ ሆድሽ ውስጥ ባለው ልጅ ነው አለ። ልጅ ልክ እንደሱ ስል ክተትና ብር እንዴት እንደማያረግ ብር ሲገባ ታርግጃለች። እኔ ደግሞ ብር ሶስት ሚሊዮን አራት ሚሊዮን አካውንት ሲገባ እዚህ ቀብረሽ ይመስል ተነስቼ ብሩ እንዳልጠይቀሽ በነገራችን ላይ እውነት ነው ብር የማያመጣው ነገር የለም አንዳንዴ ፍቅር ብቻ ይበቃናል ማለት ፍቅር ምግብ አይሆንማ ካልበላችሁ ካልጠጣችሁ የተፈጥሮ ጉዳይ ነው ግዴታ መብላት ግዴታችሁ ነው ለዛ ፍቅር ብቻ ይበቃናል የሚበላ የሚጠጣ ባይኖርም በፍቅር እንጠግባለን እየተረት ተረት ነው በዚህ በአንቺ ጋርም እስማማለሁ ማለት ነው በፍቅር የሚጠግብ ሰው የለም ግን በልኩ ብር መውደድም እኮ አለው አይነት እኮ ማለት አንዳንዴ የለፋችሁበትን ገንዘብ ለፍታችሁበት፣ እረ የራሱ ጉዳይ አትሉም። ለምን ስላለፋችሁበት፣ ማለት ነው። የለፋችሁበትን ገንዘብ ለምን እከሌ ይበለዋል፣ ለምን እከሌ ይወስደዋል፣ ያናዳቸዋል። በተለይ ደግሞ በቃ ከዜሮ ጀምራችሁ እስከ መጨረሻው የተጓዛችሁበት ገንዘብ ያንገባግባችኋል። የራሳችሁን ብር ውደዱ፣ የሰውም አትውደዱ፣ የሰውንም አትመኙ፣ የራሳችሁንም አትስጡ። እና ብር መውደድሽ አሪፍ ነው። ግን ብር ከመውደድሽ ጋር በነገራችን ላይ ማለት በመቶ በሁለት መቶ በሶስት መቶ ሺህ ሰው በትንሹ በአስር ሺህም ሊሆን ይችላል ተነስቶ ትልቅ ደረጃ ላይ የሚደርስ በጣም ብዙ ሰው ነው። ያ ማለት ገንዘብ ስለሚወድ ነው። ግን ያንቺና ወይም የዛ ሰው ገንዘብ አወዳደድ፣ ያ ሰው ለፍቶ በራሱ ላብ ያገኘውን ገንዘብ ነው የሚወደው። አንቺ ደግሞ ቁጭ ብለሽ የምታገኘውን ገንዘብ ነው የምትወጂው። እሱን ነው እንጂ ገንዘብ አወዳደድሽ እኔ የምወዳለው፣ የማይወድ ሰው የለም ገንዘብ ቢኖረው፣ ሌላ ጥያቄ ያሉ ነገር እሱማ ብዙ ነገር ነው ያለው የሚባለው ግን ያው እና አሁን የመጣሁት ትንሽ ከአዩ ጋር ይህን ምስል ተጫዋወተን ብዙዎቻችሁ የሚጨንቃችሁን አላየም አላሰብክም በውስጥ በኩል ጭቅጭቅ ያደርጋችሁ ስለሆነ ጥቅም ፈልጋ ነው ምናምን ብር ፈልጋ ነው ላላችሁ ብር ይጠፋል አብረን በልተንም እናጠፈዋለን። ትንሽ ብታገኝም ይጠፋል። ያው ነው እና ስለ ልጅም ጠቅያትለው ያለውን ነገር መልሷም ይህንን ይመስላል። ስለዚህ አሁን የፈለኩት ሱመያ አሁን ወደ ሱመያ ልመለስና ጠይቄሽ ነበር። ይሄን ሁሉ ልፋትኔ ማድከም የፈለግሽ ለምንድን ነው? የመን ነኝ አልሽ። የመን መጣወኝ። ከዛ ተከትዬሽ መጣወኝ። ፍለጋ ሮጠሽ መጣሽ። ከነ አዩ ጋም የተፈጠረውን አየን። ጀሚላም ጠፋች፣ ተመለሰች። እሺ እሱም አለፈ ሁሉም ነገር እና አኗርም ከሚስቱ ተጣላ፣ እሷም ሄደች። ይሁነሽ ትሂድ ሄደች ትሂድ ችግር የለው ግን አንቺ ሀሳብሽ ምንድን ነው የምትፈልጊው ነገር ምንድን ነው ንገሪኝ አልኩሽ ልጆቼን አሳይኝ በቃ እንዴት አድርጌ የማይወሽ የምን ድረስ መጣው አላሳዝንሽም አንቺ በሻ አንቺ ከእኔ ጋር ትኑሪ አትኑሩ አንዴ ብቻ ሊያቸው እባክህ ሊያቸው አንዴ ብቻ አኑዋር ሲነግርሽ ምንድን ነው የምትፈልጊው እሺ ከዚህ በላይ የምትፈልጊው ነገር ተናገሪ አዩን የምትፈልጊ የምትፈልጊ አስር ሻት የምትፈልጊውን አረግሻት። የምትፈልጊው ምንድን ነው? ምንድን ነው የምትፈልጊው ከዚህ በላይ? ልጆቼን ለምን አታሳይኝ? የሆነ ነገር እፈልጋለሁ ብለሽ ተናገሪ። ዝም ብለሽ ይዘሽ መሮጥ እኮ ምንም ምንትን አይለም። አሁንስ እኔ ራሴ እያመረርኩ ነው። ባለችበት ሀሳብ ብቻ ይዘዋል። እስካሁን ለሆን አለሽ እና ውድ ቤተሰቦች ሱመያም ነገሯት፣ መከሯት። እና እንግዲህ ሰይድም እንደሰማችሁት ማለት ነው። እንግዲህ እኔ መሮኛል፣ ከዚህ በኋላ አልፈልግሽም። ባትፈልገኝም፣ እኔ ለእኔ ኖርማል ነው፣ ምንም ችግር የለውም። እኔ ሲፈጠር ፈልግኝ አላልኩም። እኔም በነፃነት የፈለግኩበት ቦታ እሄዳለሁ ማለት ነው። በነገራችን ላይ እውነት ለመናገር እዚህ ጋ ቃል እኔ ጋ ናት እኔ ጋ ነው፣ እንግዲህ ያለችው ማለት ነው። ለጊዜው ከፈለክ ወንድምክም እንዳንተ የወጣን የፈልጋት ለማንኛውም ግን ቀሉ ቀል ነው። ቃል እኔ ጋ ናት ያለችው፣ ያው ታውቃላችሁላችሁ ማለት ነው። መናገር አይጠበቅብኝም፣ ግን ባጭሩ፣ እንግዲህ ሳይድም ለልጅ እንግዲህ ሳይድም ለልጆች ከያዘን ከተመስላል ማለት ነው። በተረፈ ግን ወደ ገደለው ስገባ ወደ መጨረሻው ይሄው እኔ ቃል ገባሁኝ። በተመልካች ፊት በእናንተ ፊት ቃል ገብቻለሁ። ሠኢድን ለማለት ቃል መገቡ አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ። በቃ አገናኘዋለሁ። ያልኩትን አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም ማብራሪያ ምናምን ምናምን እንገናኝና እንዲዘረግ እስከ እስካሁኑ እንገናኝና ላስረዳሽ ምናምን ምናምን አልፈልግም። ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅለኝ እንዳትፈልግ ማለት ነው። እስከ ዛሬ ድረስ ራሱ ቪዲዮ ላይ በመሀል በመሀል እጠይቃለሁ። ያ ወንድ ልጅ የማን ነው? ሠኢድ ልጁን ንገረኝ የማን ነው? ግን አዩን ስታገባ የማን ነው? መናገር የከበደህ ምንድን ነው? በቃ ተናገር። አሁን ምንድን ነው መሰለህ የምታደርገው ማለት ነው። በቃ ምንድን ነው የምትፈልገው አልከኝ አለ። የምፈልገው ልንገርህ ቀጥታ፣ ልጅቷን ትደውልና ታስመርምረው ዲኤንኤ ወስዳት አስመርምረው። ወረቀት እዛ አስመርምረው። እሷ እንኳን መግባት በእሷ እኔ ትግባ ምናምን እኔ ከእሷ ምንም ጉዳይ የለኝም። ልጁ ይመርመር ልጁ ይመርመር። ጻኑ ማለት ነው ከአንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ደም ሲቀዳ ቪዲዮ ቀርጻ የተመረመረው ወረቀት ዲኤንኤኑ ሲወጣ ቀርጻ ምናምን ትላክልኝ ላክና ልቀቃዊ ትምህርት ላይ የዛን ጊዜ ልጁ ያንተ ነው ወይስ ኔ አይደለም የሚለውን እናያለን። ንገራት እንደዚህ ብለ አስመርምሪውና ልጁን ቪዲዮ ቀርፀሽ ላኪን። በጣም ቀላል። ማንም ስፈልግ ሰው ልከ ጓደኞች ነፍ ሰው ነው የምታውቀው እዛ በጓደኞች በፈለግከው ሰው በማንም ይሁን ሙም ዋናው የወረቀት የምርመራ ወረቀቱ ነው ማለት ነው። ፈልገው ግን እዚህ ጋር እኔ ለማጭበርበር ብለክ ማለት ነው። ወላሂ እኔ ለማጭበርበር የሆነ ሲስተም ብትሰራ ወይ የሆነ ፌክ ነገር ብትሰራ ምናምን እኔ መጀመሪያ ወረቀቱን ከማየት በፊት እኔ አንተ እንደዛ ብታደርግ አንተም ሰው እንዳለቅ እኔም ሰው እንዳለ ታውቃላ። ስለዚህ እኔም የአንተ ወረቀት ከደረሰ በኋላ ማለት ነው እኔ ዝም ብዬ አንተ ወረቀቱ ስለደረሰ አ ነው ምናምን አለም እኔም በማጣራበት መንገድ አጣራለሁ። ስለዚህ ያው ቃልቃሌ ነው። አሁን በሆነ ነገር መተክ ዝም ብለ ከዚህ ላይ ዩቱብ ላይ ወተ ማለት ነው፣ ነገሩን አታንዛዘው። ሪከርድ እዚህ ጋር ወጥተ ሌላ ቪዲዮ ምናምን ችግር የለውም እሱ እንገናኝና ምናምን ምናምን እንዳትለኝ። በቃ በአጭሩ አስመርምር። በቃ በጣም አጭር እንትን ነው፣ ምንም እኔንም አንተም የማያዳግመን ማለት ነው። ታስመርምረዋለክ ልጅክ አይደለም ልጅክ ነው። በቃ ይህንም ብቻ ነው ማወቅ እንፈልገው ከመጀመሪያ ጀምሮ በየቪዲዮ ማራሱ እያወራሁ ነበር። ሳይዶ ልጅ ኬማ ነው ዝም፣ ልጅ ኬማ ነው ዝም። አዩን ገና ሲያገባ ነው ሳይዶ እንደዚህ እየተባለ መስለው፣ ችግር የለውም እሱ ምናምን ያለ ቀለል በጣም አቅሎት ማለት ነው። እኔ ደግሞ እኔን ስለናካኝ ማለት ነው እሱ ነገር። ከአዩ ከአዩ ጋር ብቻ በላይ ግብግብ ያደረገኝ የልጁ ጉዳይ ነው በቃ ሰላም ይነ ነው ሰው። በዛሬ ደግሞ የጀሚላ ታናሽ ነው። ስለዚህ ልጁን ጉዳይ አጣራ፣ የልጁን ጉዳይ ሳታጣራ እዚ ላይ ወጥቶ እዚ ባዝንከ እንዳዘበዘበ ቪዲዮ ሰርታ ምናምን ምናምን እንደዚህ ወጥቶ እንደዚህ ወርዶ ምናምን። ዳት ቀጥታ ልጁን ደውለከ እዚ ቁጭ ባልክበት ልጁን አስመርምር ውጤቱን ንገረኝ። የሳን ጊዜ ልጆችክን ያው ቃል ገብቻለሁ፣ ቃልን አላጥፍም። መጥቼ የትም ቦታ አዲስ አበባ ብትመጣ አዳማኔም ካልከኝ እመጣለሁ። ምንም ችግር የለውም። በቃ ምንም ሳልፈራ እኔ ህግ ባለበት ሀገር አነት ክንም ወነት ክነው መሯሯጥ ህግ ባለበት ሀገር አልሯሯጥም። ልጆቼ የፈለገው ነገር ቢሆን በዚህ እድሜያቸው እኔ ከአንተ ጋር ምናምን ፖሊስ ጣቢያ ለፖሊስ ጣቢያ አልመላለስም ብዬ ነው እንጂ፣ ማን የትኛውም ህግ ልጆች ለአንተ እንደማይፈቅድልህ አውቃለሁ። በዚህ እድሜያቸው ማለት ነው። እኔም ከዚህ በኋላ መሮኛል። እንደፈለግኩኝ መውጣት ስፈልግ አዳማ በፈለግኩ ሰዓት መጥቼ መሄድ እፈልጋለሁ። የፈለግኩት ቦታ እኔ ልጆቼ ቤተሰብ አውቀው እንዲያድጉ እፈልጋለሁ። ቤተሰቦች ጋር መጥቼ ለምን ቤተሰቦች እኔን ስለሚወዱ ልጆቹን እናያቸው፣ ልጆቹን በጣም ነው የሚወዷቸው። ማለት እህቶቹ እንዴት እንደሚሳሱላቸው ማለት ነው፣ ልጆች እና እነሱም እንደፈለጉ እህቶች ልጆቹን እንዲያገኙ። ሰኪ ራሱ እህቴ ጋር ሄጂ፣ ከሌጋ ሄጂ ተገናኝ እንጂ ምናምን እያለችኝ። በቃ እነሱ አታራርቂያቸው፣ ይገናኙ፣ ከልጆቹ ጋር ይጫወቱ እያለችኝ ነው። ስለዚህ እኔም በነፃነት ቤተሰቦች ጋር እየሄድኩኝ ልጆችን ይዤ እነሱ ጋር እንዲጫወቱ፣ አንተም ስትፈልግ እዛ መተ እንድታገኛቸው ስለምፈልግ እኔም ከዚህ በኋላ መሯሯጥ ስለማልፈልግ ወደዚህ ወደዛ ማለት ነው። ይህን ነገር እቋጭልኝ። እንደምቋጫው ተስፋ አድርጋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላሙ አሌይኩም ወረህመቱላሂ ወበረካቱ።